ይህ የምታዩት የአፋር ትሪያንግል ይባላል። አፋሮች ጅቡቲም አሉ ኢትዮጵያም አሉ ኤርትራም አሉ። በዲሞግራፊ ካያችሁት፣ አንድ ነጥብ አምስት ሚሊዮን አፋር በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ። በስም አፋርማ እንዳታድርገው ካላችሁኝ ደግሞ እስከ ዛሬ ድረስ የዛሬ ዓመት ገደማ ድረስ አፋሮች በየሆነ ጊዜ ሱልጣን ሲመርጡ የኤርትራ አፋሮች በውክልና መጥተው፣ የጅቡቲ አፋሮች በውክልና መጥተው ትራዲሽናል መሪያቸው የሚመረጠው እዚህ አሳይታም። አንድ ቋንቋ አንድ ባህል ብቻ አይደለም፣ መንግሥት ያለበት ቦርደር ያለበት ቢሆንም የኔ ሱልጣን ያለው ብለው በጋራ ይኖራሉ። ስለዚህ በታሪክም አይሰራም፣ በዲሞግራፊም አይሰራም ማለት ነው። አፋር አፋር ስለሆነ፣ አይ በአፋር ብቻ ለምን ታየዋለ? በሶማሌስ ሊባል ይችላል። ትክክል ነው። ሶማሌ ኢትዮጵያ ውስጥ አለ፣ ጅቡቲ ውስጥ አለ፣ ኬንያ ውስጥ አለ፣ ሶማሊያ ውስጥ አለ። ይሄ ዋና ዋናውን ሁሉ ቦታ አለ። ግን በዋና ዋና የሚኖረው ጅቡቲ ያለው ሶማሌ ግን ቀይ ባህርን አክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም ኢንዲያን ኦሽንም አክሰስ ያደርጋል። ኬንያ ያለው ሶማሌ ኢንዲያዎችን አክሰስ ያደርጋል። ኢትዮጵያ ያለው ሶማሌ ምን በድሎ ነው ለብቻው? ሁሉም ጋ ያለ ሶማሌ እያገኘ ኢትዮጵያ ውስጥ ያለው ሶማሌ ለምን ተከለከለ? ሕዝብ እዚህም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው? ምናልባት አንሶም ሊሆኑ ይችላል። አንዳንዴ ሪሶርስ ያንስና ሽሚያ ይፈጠራል። በዓለም ላይ አርባ አራት አገሮች አሉ ላንድ ሎክድ የሚባሉ ወደ ውሃ ያልቀረቡ። ከአርባ አራቱ ሀገራት የኢትዮጵያን ህዝብ ቁጥር የሚያክል የለም። መቶ ሀያ ሚሊዮን ህዝብ ይዞ ላንድ ሎክድ የሆነ በዓለም ላይ አንድም ሀገር የለም። ምን ማለት መሰላችሁ? አምስት ሚሊዮን ብንሆን ኢትስ ኦኬ እንደ ነገሩ። አስር ሚሊዮን ቢሆን ኢትስ ኦኬ እንደ ነገሩ 120ም ሆነን ዝም ብለን ብንቆይ ችግር የለውም፣ ግን 150 እንዲህ መጣው መጣው እያለ ነው። በ2050 ደግሞ ደብል ያደርጋል ይባላል። ኢትዮጵያ ህዝብ ከ350 ሚሊዮን ይበልጣል ይባላል፣ ግምት ነው እሱ። እየበዛ የሚሄድ ትሬንድ ግን ይታያል። ወደ አፍሪካ ስናመጣው አፍሪካ ውስጥ 17 ሀገራት ላንድ ሎክድ ናቸው። ከአስራ ሰባቱ ሁሉ ተደምረው አንድ ሶስተኛው ፖፕሌሽን ኢትዮጵያ ውስጥ ነው ያለው። ደሞ አፍሪካን ከፈሏት እንደዚህ ሁለት ቦታ፣ በዚህ በኩል ያለው አፍሪካ ሃያ አንድ ሀገር ነው። በደንብ ተመልከቱ። ይሄ ሀገር ይታያቸዋል። መቶ በቀጭኑ አለው። ይሄ ዲያርሲ ነው። መቶ በቀጭኑ አለው። ይሄ ያለው አይደለም። እቺ ሳትቀር ሀገር ናት። እቺ ምታዩት ዋናው መሰረት አክሰስ ስለሆነ ይሄ ሀገር ነው። ይሄ ሀገር ነው። እዚህ ጋር ይታያቸዋል። ትናንሽ ትናንሽ ቀጫጭ መንገዶች ሀገሮች ናቸው። እዚህ ጋርም ተመልከቱ ሀያአንዱ ሀገራት ዋናው ፎከሳቸው በተቻለ መጠን በትናንሽ ቦታ ቦታን ብትሆን አክሰስ ማድረግ ነው። በዚህ በኩልስ በዚህ በኩልስ ሰባት ሀገር ብቻ ነው ያለው። በዚህ ሀያ አንድ አለ፣ በዚህ ሰባት አለ። ለምሳሌ አንዳንድ ሰው አጥር ድንበር ይዞ ወደ ድንበር ያትሻገር እዚህ ጋ እርሻ አለኝ እዚህ ጋ ምናምን አለኝ ሊከላከል ይችላል። በጣም ፕሌንቲ ሪሶርስ ነው፣ ለሁሉ ይበቃል። ጥቅም ላይ እየዋለ አይደለም። እኛ ቁጥራችን እያደገ ነው። በዚህ ምክንያት እንፈራለን። ፍራቻውን ምን አመጣው ያላችሁ እንደሆነ ቅድም እንዳልኳችሁ ነው። ይሄ ለኢትዮጵያ የኤግዚስተንስ ጉዳይ ነው፣ ቅብጠት አይደለም። ወይ ሊዝ ማድረግ ካልቻል ወይ ኢንቨስት ማድረግ ካልቻል ጅቡቲ ላይ እንደምታውቁት ቻይና ኢንቨስት አርጋለች። በርበራ ላይ ዩኤ ኢንቨስት አድርጋለች። ሞቃዲሾ ላይ አሁን ተርኪ ኢንቨስት እያደረገች። ተርኪ ከመጣ ዩኤ ከመጣ ምናምን ከመጣ ምን አለበት? እኛ ተጠቃሚዎቹስ ኢንቨስት ብናረግ በጋራ ለመኖር አይ ስጋት አለብን። ኦኬ ስጋት ከሆነ ገርድ በአፍሪካ አንደኛው ዳም ነው እያለቀ ነው ያለው እኛ አሰብ ላይ ኢንቨስት እናድርግ ወይም ዘይላ ላይ ኢንቨስት እናድርግ ወይም አዶሊስ ኢንቨስት እናድርግ ቦታ ምርጫ ብዙ ችግር የለብንም እናንተ ደግሞ ከገርድ 30 ፐርሰንት 20 ፐርሰንት ሼር ውሰዱ እኛ ስጡን ብቻ አላለም ከእኛም ውሰዱ ግን ያስፈልገናል አይ ገርድ አንፈልግም ካላችሁ የኢትዮጵያ አየር መንገድ በአፍሪካ አንደኛ ነው በጣም ትልቅ አየር መንገድ ነው 20 30 ፐርሰንት ውሰዱ ለእኛም ደግሞ ፖርት ስጡ አየር መንገድ አያስፈልገንም ካላችሁ ኢትዮ ቴሌኮም በአፍሪካው ትልቁ የሚባል ቴሌኮም ነው። 70 ሚሊዮን ሰብስክራይበር አለ። ሼር ውሰዱ ሰዱ ያው ዓለም እየገዛል መጥቶ እኛ ደግሞ እናደርግ። እንደዚህ ከሆነ ግን አይሆንም። በህዳሴ ጉዳይ በተከሴ ጉዳይ እየተወያየን በቀይ ባህር ጉዳይ አንነጋገርም ካላችሁ አይሆንም።